በስም አብ ወወልድ መንፈስ ቅዱስ አሃዱ አምላክ። ትንቢተ ኢሳይያስ ምዕራፍ 21 ስለ ምድረ በዳ የተነገረ ረአይ። አውሎ ነፋስ በምድረ በዳ እንደሚያልፍ እንዲሁ ከሚያስፈራ ሀገር ከምድረ በዳ ይመጣል። ከባድ ረአይ ተነገረኝ። ወንጀለኛው ወንጀለኞ ይወነጅለኛል፣ በደለኛውም ይበድላል። የኤላም ሰዎችና የሜዶን መልእክተኛ በእኔ ላይ ይመጣሉ። ዛሬ ግን እጨነቃለሁ እረጋጋለሁም። ስለዚህም ወገቤ ሕማም ተሞላ። እንደምትወልድ ሴት ምጥ ያዘኝ። ከህመሜ የተነሳ አልሰማም፣ ከድንጋጤም የተነሳ አላይም። ልቤ ሳተ፣ ኃጢአቴም አሰጠመኝ፣ ሰውነቴም ደነገጠብኝ። ማዕዱን ማዕዱን አዘጋጁ፣ ብሉ፣ ጠጡ። እናንተ አለቆች ሆይ ተነሱ፣ ጋሻውንም አዘጋጁ። እግዚአብሔር እንዲህ ብሎኛልና ፈጥነ ሂድ፣ ጉበኛንም አቁም፣ የሚያየውንም የሚናገር፣ የሚሰማውንም ያውራ። ሁለት ፈረሰኞችን ሲጋልቦ አየው። አንዱ በአህያ ላይ ሁለተኛውም በግመል ላይ ተቀምጦ ነበር። ድምፃቸው ግን እንደ ብዙዎች ፈረሰኞች ድምፅ ነበረ። የእግዚአብሔር ጉበኛ ኦሪያስ ተጠራ። እርሱም እንሆን ያለው መላ መዓልቱንና መላ ሌሊቱን በማማ ላይ ቆሜ ያለው እንሆን በፈረሶች የሚቀመጡ ሁለት ሁለት ሆነው የሚሄዱ ፈረሰኞች ይመጣሉ ብሎ ጮኸ። እርሱም መልሶ ባቢሎን ወደቀች፣ ወደቀች፣ ጣዖቶቿም ሁሉ፣ የእጆቿም ሥራዎች ሁሉ በምድር ላይ ተጥለው ደቀቁ አለ። እናንተ የተረፋችሁና መከራ የምትቀበሉ ሆይ የእስራኤል አምላክ የሰራዊት ጌታ እግዚአብሔር የነገረኝንና የሰማሁትን ስሙ። ስለ ኤዶምያስ የተነገረ ራእይ። አንዱ ከሴር ጉበኛ ሆይ ሌሊቱ ምን ያህል ነው? ጉበኛ ሆይ ሌሊቱ ምን ያህል ነው? ብሎ ጠራኝ። ጉበኛውም ይነጋል፣ ደግሞም ይመሻል። ተጠይቁ ዘንድ ብትወዱ ጠይቁ፣ ተመልሳችሁም ኑ አለ። ሌሊትም በዲዳናውያን ጎዳና በዛፎች ውስጥ ታድላለ በቴማን የምትኖሩ ሆይ ወደ ተጠሙት ሰዎች ውሃ አምጡ። እንጀራ ይዛችሁ ከሰልፍ ከሸሹ ከብዙ ሰዎችና በጦር ከጠፉ ከብዙ ሰዎች ፍላጻ ከያዙ ከብዙ ሰዎችና ጦር ከያዙ ከብዙ ሰዎች ቀስቶቻቸው ከተሳቡና በሰልፍ ከወደቁ ከብዙ ሰዎች ያመለጡትን ተቀበሏቸው። እግዚአብሔር እንደገና እንዲህ ብሎኛልና እንደ ምንደኛ ዓመት በአንድ ዓመት ውስጥ የቄዳር ልጆች ክብር ሁሉ ይጠፋል ከቀስተኞች ቁጥር የቀሩት የቄዳር ልጆች ኃያላን ያንሳሉ፣ የእስራኤል አምላክ እግዚአብሔር ይህን ተናግሯልና። ትንቢተ ኢሳይያስ ምዕራፍ 22 ስለ ጽዮን ሸለቆ የተነገረ ቃል። እናንተ ሁላችሁ ዛሬ ወደ ሰገነት በከንቱ መውጣታችሁ ምን ሆናችኋል? ጩኸትና ፍጅትም የተሞላብሽ ከተማ ሆይ ቁስለኞችሽ በሰይፍ የቆሰሉ አይደሉም፣ በአንቺ ውስጥ የተገደሉትም በሰልፍ የተገደሉ አይደሉም። ነገር ግን አለቆችሽ ሁሉ በአንድነት ሸሹ፣ የተማረኩትንም በእግር ብረት አሰቃዩአቸው ኃይለኞችሽም ርቀው ሸሹ። ስለዚህ ተውኝ እኔ መራራ ልቅሶ አለቅሳለሁ ስለ ሕዝብ የሴት ልጅ ጥፋትም ታጽናኑኝ ዘንድ አትድከሙ አልኩ። ከሰራዊት ጌታ ከእግዚአብሔር ዘንድ የውከትና የጥፋት የመረገጥና የስብራትም ቀን በጽዮን ሸለቆ ውስጥ ሆኗል። ታናሹና ታላቁም ሸሽተው በተራራ ላይ ይቅበዘበዛሉ። የኤላምም ሰዎች አፎታቸውን ተሸከሙ በፈረስ የተቀመጡና አርበኞች ሰዎች የአርበኞችም ሰራዊት ነበሩ። መልካሞቹን ሸለቆችሽንም ሰረገሎች ሞሉባቸው፣ ፈረሰኞችም መቆሚያቸውን በበሮችሽ ላይ አደረጉ። የይሁዳንም በሮች ይከፍታሉ። በዚያም ቀን የከተማይቱን መኳንንት ቤቶች ይበረብራሉ፣ የዳዊት ቤት መዛግብትንም ይከፍታሉ። የዳዊትም ከተማ ፍራሾች እንደበዙ አይታቸዋል፣ የታችኛውንም ኩሬ ውሃ በከተማ አከማችታቸዋል። የኢየሩሳሌምንም ቤቶች ቆጠራችሁ፣ ቅጥሩንም ለማጽናት ቤቶችን አፈረሳችሁ። በአሮጌው ኩሬ ላለው ውሃ በሁለቱ ቅጥር መካከል መከማቻ ሰራችሁ። ይህን ያደረገውን ግን አልተመለከታችሁም ቀድሞ የሰራውንም አላያችሁም። በዚያም ቀን የሰራዊት ጌታ እግዚአብሔር ልቅሶንና ዋይታን ራስን መንጨትንና ማቅን መልበስን እነሆም በዓልንና ደስታንና ሐሴትን አደረጋችሁ። በሬዎችንና በጎችንም አረዳችሁ፣ ነገ እንሞታለን እንብላ እንጠጣም እያላችሁ ስጋን በላችሁ ወይንንም ጠጣችሁ። ይህም ነገር በሰራዊት ጌታ በእግዚአብሔር ጆሮ ተሰማ። እስክትሞቱ ድረስ ይህ በደል በእውነት አይሰረይላቸውም ይላል የሰራዊት ጌታ እግዚአብሔር። የሰራዊት ጌታ እግዚአብሔር እንዲህ አለኝ፣ ወደ ገንዘብ ጠባቂ ወደ ሳመናት ሂድ፣ እንዲህም በለው፤ መቃብር በዚያ ያስወቀርህ ከፍ ባለው ስፍራ መቃብር ያሰራህ በድንጋይም ውስጥ ለራስ መኖሪያ ያሳነስክ ወደዚህ ለምን መጣህ? ለምንስ በዚህ ተደፋፈርክ? እነሆ የሰራዊት ጌታ እግዚአብሔር በኃይል ወርውሮ ይጥልሃል ያጠፋልም ልብስህንና የክብር አክሊልህንም ይገፋሃል። ወደ መከራ ሀገር ይጥልሃል፣ በዚያም ትሞታለህ። ያማረ ሰረገላህንም ያጎሰቁለዋል። የአለቃህም ቤት ይረገጣል። ከአዛዥነት ስራህና ከሥልጣንህም ትሻራለህ። በዚያም ቀን ባርያየን የኬልቂውን ልጅ ኤልያቄምን እጠረዋለሁ። መጎናጸፊያህንም አለብሰዋለሁ፣ አክሊልህንም እሰጠዋለሁ፣ ሹመትህንም በእጁ አሳልፌ እሰጠዋለሁ። በኢየሩሳሌምም ለሚኖሩና በይሁዳም ለሚኖሩ አባት ይሆናል። የዳዊትንም ክብር ሰጠዋለሁ። ይገዛል፣ በአገዛዝም የሚበልጠው የለም። ይገዛል፣ በአገዛዝም የሚበልጠው የለም። የዳዊትንም ቤት መክፈቻ በጫንቃው ላይ ያኖራለሁ። እርሱም ይከፍታል፣ የሚዘጋም የለም፤ እርሱም ይዘጋል፣ የሚከፍትም የለም። በታመነ ስፍራ እንደ ችንካር ተክለዋለሁ፣ በአባቱም ቤት የክብር ዙፋን አስቀምጠዋለሁ። የአባቱንም ቤት ክብር ሁሉ፣ ልጆቹንም፣ የልጅ ልጆቹንም ከጽዋቃ ጀምሮ እስከ ማድጋቃ ድረስ ታናናሹን እና ታላላቁን ሁሉ ይሰቅሉበታል። በዚያ ቀን ይላል የሰራዊት ጌታ እግዚአብሔር በታመነው ስፍራ የተተከለው ችንካር ይወልቃል፣ ተሰብሮም ይወድቃል። በእርሱም ላይ የተሰቀለው ሸክም ይጠፋል፣ እግዚአብሔር እንዲህ ተናግሯልና ና ትንቢተ ኢሳይያስ ምዕራፍ 23 ስለ ጢሮስ የተነገረ ቃል የኬልቄዶን መርከቦች ሆይ አልቅሱ፣ ጠፍተዋልና እንግዲህም ከኬጢዮን አገር አይመጡምና ማርከውም ይወስዷቸዋልና በደሴት የሚኖሩ በባህር የሚሻገሩ የፊኒቄ ደሰተኝ ስደተኞች ምን ይመስላሉ? የገቡ ስደተኞች አይዛ በመካር ጊዜ በመከር ጊዜ እንደሚለወዝ ዘር ናቸው። ሲዶና ሆይ ባህር የባህር ምሽግ አላማትኩም አልወለድሁም ጎበዛዝትንም አላሳደግኩም ደናግልንም አላሳደግኩም ብሎ ተናግሯልና እፈሪ ወሬዋ ወደ ግብጽ በደረሰ ጊዜ ስለ ጢሮስ ምጥ ይይዛቸዋል። ወደ ኬልቄዶን ተሻገሩ። እናንተ በደሴት የምትኖሩ አልቅሱ፣ ተማርካችሁ ኪዱ እንጂ ይህች ረፍት የእናንተ አይደለችም። በጢሮስ ላይ ይህን የመከረ ማን ነው? እርሷ ከሁሉ የምትሻልና የምትበልጥ አይደለችምን? ነጋዴዎቿ የከበሩ የምድር አለቆች ናቸው። የክቡራንም ትቢት ይሽር ዘንድ የምድርንም ክቡራን ሁሉ ያጓድር ዘንድ የሰራዊት ጌታ እግዚአብሔር ወስኖታል። ምድርህን ረስ እንግዲህ መርከቦች ከኬልቄዶን አይመጡምና፣ ነገስታቱን ያበሳጫቸው ያበሳጨቻቸው የባህር ሰዎች እጃቸው ትደክማለች። የሰራዊት ጌታ እግዚአብሔርም የከናንን ኃይል ያጠፉ ዘንድ አዘዘ። እርሱም አንቺ የተበደልሽ የሲዶና ድንግል ልጅ ሆይ ከእንግዲህ ወዲህ ደስ አይበልሽ፣ ተነስተሽ ወደ ኪቲም ተሻገሪ በዚያም ደግሞ አታርፊም አለ። እንሆ የከለዳውያንን ሀገር አሶራውያን አጥፍተዋታልና ግንቧም ወድቋል። እናንተ የኬልቄዶን መርከቦች ሆይ ምሽጋችሁ ፈርሷልና ዋይ በሉ። በዚያም ቀን እንዲህ ይሆናል። ጢሮስ እንዳንድ ንጉሥ ዘመን ወይም እንዳንድ ሰው ዘመን ሰባ ዓመት ያህል የተረሳሽ ትሆናለች። ከሰባ ዓመት በኋላ ግን ለጢሮስ በጋለሞታ ዘፈን እንደሚሆን እንዲሁ ይሆናል። አንቺ የተረሳሽ ጋለሞታ ሆይ መሰንቆ ያዢ፣ በከተማ ላይም ዙሪ፣ መታሰቢያ የሚሆንልሽ ዘንድ ዜማን አሳምሪ፣ ዘፈንሽንም አብዢ። ከሰባ ዓመትም በኋላ እግዚአብሔር ጢሮስን በይቅርታ ይጎበኛታል፣ ወደ ጥንቷም ትመለሳለች። ደግሞም ለዓለም መንግሥታት ሁሉ መናገሻና መናገጃ ትሆናለች። ንግዷና ዋጋዋ ለእግዚአብሔር ተቀደሰ ይሆናል። ንግዷን በእግዚአብሔር ፊት ለሚኖሩ ለመብላትና ለመጠጣት ለመጥገብም በእግዚአብሔር ፊት ለመታሰቢያ ይሆናል እንጂ ለእነርሱ አይሰበሰብም። ትንቢተ ኢሳይያስ ምዕራፍ 24 ኖ እግዚአብሔር ዓለምን ያጠፋታል፣ ባድማም ያደርጋታል፣ ይገለብጣትማል አለ። በእርሷም የተቀመጡትን ይበትናል። ህዝቡ እንደ ካህኑ ባሪያውም እንደ ጌታው ባሪያይቱም እንደ መቤቷ የሚሸጠውም እንደሚገዘው ተበዳሪውም እንዳበዳሪው አበዳሪው እዳከፋዩም እንደ ዳስከፋዩ ይሆናል። እነሆ ምድር መፈታትን ትፈታለች፣ ፈጽማም ትበረበራለች፣ የእግዚአብሔር አፍ እንዲህ ተናግሯልና። ምድርም አለቀሰች ጠፋችም፣ ዓለም ተገለበጠች፣ የምድርም ታላላቆች አለቀሱ። ምድርም በሚቀመጡባት ሰዎች ምክንያት በደለች፣ ሕጉን ተላልፈዋልና ሥርዓቱንም ለውጠዋልና የዘላለሙንም ቃል ኪዳን አፍርሰዋልና ስለዚህ ምድር ትውጣቸዋለች። በእርሷ የተቀመጡ በድለዋልና በምድር የሚኖሩ ሰዎችም ይቸገራሉ፣ ጥቂት ሰዎችም ይቀራሉ። የወይን ጠጅ አለቀሰች፣ የወይን ግንድ ደከመች፣ ልባቸው ደስ ያለ ሁሉ ተከዙ። የከበሯቸው ደስታ አልቋል፣ መታጀራቸውም አልቃለች፣ የሀጣን ሀብት አልቋል፣ የመሰንቆ ድምፅም ቀርቷል። ወይንን የሚጠጡት አፈሩ፣ የሚያሰክር መጠጥም ለሚጠጡት መራራ ሆነ። ከተሞች ሁሉ ምድረ በዳ ሆኑ፣ ቤቶችም ሁሉ ማንም እንዳይገባባቸው ተዘጉ። ስለወይንም ጠጅ በአደባባይ አልቅሱ፣ የምድር ደስታ ሁሉ ጨልሟልና የምድርም ሐሴት ፈልሷልና። ከተሞችም ባድማ ይሆናሉ፣ ቤቶችም ባዶ ሆነው ይቀራሉ ይጠፋሉም። ይህ ሁሉ በሀገር ውስጥ በአሕዛብ መካከል ይሆናል። የወይራ ፍሬ ለቀማ ባለቀ ጊዜ በቃርሚያው ውስጥ የወይራ ፍሬ እንደሚለቀም እንዲሁ የእስራኤል ልጆች ይቃርሟቸዋል። እነዚህ ድምፃቸውን ያነሳሉ፣ በምድር የቀሩትም ስለ እግዚአብሔር ክብር በአንድነት ደስ ይላቸዋል። የባህርም ውሃ ይናወጣል። ስለዚህም የእግዚአብሔር ክብር በባህር ደሴቶች ይሆናል፣ የእግዚአብሔርም ስም ይከብራል። የእስራኤል አምላክ እግዚአብሔር ሆይ የጻድቁን ድንቅ ተስፋ ከምድር ዳርቻ ሰምተናል። እነርሱ ግን የእግዚአብሔርን ሕግ የሚያፈርሱ ወንጀለኞች ወዮላቸው አሉ። በምድር ላይ በሚኖሩ ፍርሃትና ገደል ወጥመድም አሉ። የሰማይ መስኮቶችም ተከፍተዋልና የምድር መሰረት ተናውጣለችና ከፍርሃት ድምፅ የሸሸ በገደል ይወድቃል፣ ከገደል የሚወጣ በወጥመድ ይያዛል። ምድር ደነገጠች ታወከችም። ምድር ጎሰቆለች ተነዋወጠችም። ምድር በወይን እንደ ሰከረ ሰው ትንገዳገዳለች፣ እንደ ዳስም ትወዛወዛለች። ሕግን መተላለፏም ይከብድባታል፣ ትወድቅማለች፣ ደግሞም አትነሳም። በዚያም ቀን እንደዚህ ይሆናል። እግዚአብሔር በሰማይ ሰራዊትና በምድር ነገሥታት ላይ እጁን ይጥላል። እነርሱም ይሰበሰባሉ፣ ተዘግቶባቸውም በግዞት ቤት ይኖራሉ። ከብዙ ትውልድም በኋላ ይጎበኛሉ። ጣራቸው ይፈርሳል፣ ግድግዳቸውም ይወድቃል። የሰራዊት ጌታ እግዚአብሔር በጽዮን ተራራና በኢየሩሳሌም ላይ ይነግሳልና በሽማግሌዎችም ፊት ይከብራልና። ትንቢተ ኢሳይያስ ምዕራፍ 25 እግዚአብሔር አምላኬ ድንቅ ነገርን የድሮ እውነተኛ ምክርን አድርገሃልና፣ አከብርሃለሁ፣ ስምህንም አመሰግናለሁ። ከተሞችን ትቢ አደረግህ፣ የተመሸጉ ከተሞችን የሃጣንም መሠረት አፈረስህ፣ ከተሞቻቸውም ለዘላለም አይሰሩም። ስለዚህ ድሆች ወገኖች ያከብረሃል፣ የተገፉ ሰዎች ከተሞችም ያከብረሃል ለተዋረዱ ሰዎች ከተሞች ረዳት በችግራቸው የተጨነቁትን በደስታ ጋደር ካቸው፣ ከክፉዎች ሰዎችም አዳን ካቸው፣ ለተጠሙት ጥላ ሆን ካቸው፣ ለተገፉትም ሕይወት ሆን ካቸው። ለእነርሱ አሳልፈ ከሰጠህን ከአጣን ሰዎች የተነሳ በጽዮን እንደተጠሙ አይምሯቸውን እንዳጡ ሰዎች ሆነናል። የሰራዊት ጌታ እግዚአብሔርም ለሕዝቡ ሁሉ ግብዣን ያደርጋል። በዚህ ተራራ ላይ ሐሴትን ያደርጋሉ፣ የወይን ጠጅንም ይጠጣሉ፣ ዘይትንም ይቀባሉ። በዚህም ተራራ ላይ ይህን ሁሉ ላይ ሕዛብ ሰጠ ምክሩ ላይ ሕዛብ ሁሉ ናትና ሞት ሰዎችን ዋጠ በረታም። እንደገናም ጌታ እግዚአብሔር ከፊት ሁሉ እንባን ያብሳል የህዝቡንም ስድብ ከምድር ሁሉ ላይ ያስወግዳል፣ እግዚአብሔር በአፉ ተናግሯልና። በዚያም ቀን እነሆ አምላካችን ይሄ ነው ተስፋ አድርገነዋል ያድናልም። እግዚአብሔር ይህ ነው ጠብቀነዋል። በመዳናችንም ደስ ይለናል፣ ሐሴትም እናደርጋለን ይላሉ። እግዚአብሔር በተራራ ላይ እረፍትን ይሰጠናል። እህልም በመንኮራኩር ጭድም በጭቃ እንደሚበራይ እንዲሁ ሙዋብ ይረገጣል። እርሱ ክፉ እንዳደረገና እንዳጠፋ በእርሱ ላይ እጁን ያነሳል። በእርሱም ላይ እጁን ያነሳው ስድብን ይሽራል። የተመሸገውንና ከፍ ከፍ ያለውንም ቅጥርህን ዝቅ ያደርገዋል፣ ያጓርደውማል፣ ወደ መሬትም እስካፈር ድረስ ይጥለዋል። ምዕራፍ 26 ይቀጥላል። ረዴት እግዚአብሔር አይለየንም።